መጎብኘት ትችላላችሁ። ዲኤም ሲሪል ስቴት አንጀላ የተባለች ወጣት ሴት በድንገት በለጋ ድሜዋ በገባችበት የፍቅር ግንኙነት ውስጥ ሳይታሰብ የጸነሰች ጊዜ ፍቅረኛዋ ከሷ ጋር ሊቀጥል የሚችለው እርግዝናዋን ካጨናገፈች ብቻ እንደሆነና ከሱ አሊያም ከጽንሱ እንድትመርጥ ሲነግራት እሷ ግን በሀሳቡ ልትስማማ ባለመቻሏ ጥሏት ይኮበልላል። ብቻኛውብቸኛዋ፣ አንጀላ በውሳኔዋ ጸንታ ዝቅተኛ ስራ እየሰራችና በበጎ አድራጎት ድርጅቶች እየታገዘች በስተመጨረሻ ሪቻርድ ስትል የጠራችውን ወንድ ልጅ ወልዳ ማሳደግ ጀመረች። ቀጥሎም የአቅሟን ሁሉ ነገር እያደረገች ልጇን የምትንከባከብ ታማኝናት የሆነችው ወጣቷ አንጀላ ለሪቻርድ ስኬታማነትና ደስተኝነቱን ለማረጋገጥ የምትችለውን ሁሉ ለማድረግ ዝግጁ ነበረች። እናም ይህ በልዩ የእናት ፍቅር ያደገው ልጅ ወጣትነት እድሜው ላይ ደርሶና በጥሩ ውጤት የዩኒቨርሲቲ ትምህርቱን ጨርሶ ስኬታማ የንግድ ስራ እየሰራ ትዳር መስርቶ በመኖር ላይ ሳለ ግን እንዳለመታደል ሆኖ አንድ ቀን ማንም ባልገመተው መልኩ በድንገት ከዚህ ዓለም በሞት ተለየ። በወቅቱ ራቅ ያለ ከተማ ትኖር የነበረችው እናቷ አንጀላ ክፉኛ ተደናግጣ የቀብር ስነ ስርዓቱ ላይ በጥድፍ ያደርሳ የሆነውን ባለማመን የልጇን የሬሳ ሳጥን ከፍተው እንዲያሳያት ቀብሩን ለሚያሳልጡት ሰራተኞች ስትነግራቸውና ሳጥኑ ተከፍቶ ልጇን በአንክሩ ተመለከተችው። ቀጥሎም የተፈጠረው ያልተጠበቀና አስደናቂ ነገር በቦታው የነበረውን ሰው ሁሉ በከፍተኛ ድንጋጤ ውስጥ የጣለና ሀገሬውን ያነጋገረ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በለጋ እድሜዋ የወለደችውን ወንድ ልጇን ሪቻርድን በአንዲት ትንሽ ከተማ ውስጥ ለብቻ በማሳደግ ላይ የምትገኘው ወጣቷ ሴት አንጀላ ለኑሮ የሚያስፈልጋቸው በቂ ገቢ ባይኖራትም በተሰጣት የምትረካና ልጇ ሁሌም ደስተኛ እንዲሆን ጥሩ ትምህርት ቤት እንዲማርና የሚፈልገውን ነገር ሁሉ እንዳያጣ በጣም ጠንክራ ትሰራለች። አብዛኛውን ጊዜዋን ከጎኗ ካለው ብቸኛው ሰው ልጇ ጋራ በጥሩ ስሜት ውስጥ ሆነው እንዲያሳልፉ ያለማሰለስ የምትተጋው አንጀላ እሱን ከመንከባከብና ከመጠበቅ ባሻገር ስለ ደግነትና መልካም ሰው የመሆን አስፈላጊነትን ሁሌም ታስተምረዋለች። ቆንጆዋ አንጀሊና ገና አፍላይ ወጣትነት እድሜዋ ላይ እያለች ለረጅም ጊዜ በአይኗ ብቻ የተመለከተች ቀስ በቀስ ወደ ፍቅር ግንኙነት የገባችለት መልከ መልካም ወጣት ዘካሪ ይባል ነበር። በአንድ አካባቢ ያደጉት ሁለቱ አዳምና ሄዋኖች በጦፈ የፍቅር ግንኙነት ውስጥ ሲሰጥሙ አንጄላ ከዚያ ቀደም ከማንም ጋራ የፍቅር ጓደኝነት መስርታ ባለማወቋ ወንዶችን በቀላሉ ስለማታምን ከአቻዎቿ ስተርቅ ቆይታ ወጣቱ ዘካሪ ግን በመጨረሻ ልቧን ለፍቅር እንድትከፍት አድርጓታል። እናም ጥንዶቹ አብዛኛውን ጊዜያቸውን በጋራ እያሳለፉ ወደ ሌላው ሀያል ፍቅራቸውን ሲያስገዱት ቆይተው ግንኙነቱ በተጀመረ ከወራት በኋላ አንጀላ መፀነሷን አወቀችና ይህንንም አዲስ ክስተት በደስታ ተቀብሎ ከጎኗ በመሆን እቅፍ አድርጎ እስከ መጨረሻው አብራት እንደሚቀጥል በመጠበቅ የተፈጠረውን ነገር ለዘካሪ ነገረችው። ነገር ግን ምላሹ አስደንጋጭ የሆነባት ሲሆን እርግዝናን ፈጽሞ ባለመቀበል ከሱና ከጽንሱ እንድትመርጥ በመንገር ይህንን ነገር አስወግጁ፣ እኔ አባት ለመሆን ዝግጁ አይደለሁም አላትና ትንሽ ገንዘብ በእጁ አስጨበጣት። አንጀላ በግንኙነታቸው ወቅት እስከ እለተ መጽሐፍ ድረስ እንዴት እንደሚወዳትና ምንም ቢከሰት ከሷ ፈጽሞ እንደማይርቅ የገባው ቃል ትውስ እያላት በሐዘን ስብር ብላ እርግዝናዋን ማጨናገፍ እንደማትፈልግ ስትነግረው ያንን ካላደረገች ከህይወቷ እንደሚወጣ ዝቶ ብቻዋን ጥሏት ሄደ። ከጋብቻ ውጪ በመፀነሷ ማህበረሰቡ ነውር ሲል ይጠቋቆምባት በመያዙ ብቻዋን ከባዱን ህይወት የመቋቋም ጅማሮ ተያይዛ የቀጠለችው አንጀላ በዙሪያ ያሉ ሰዎች በሀሜት ሲያብጠለጥሏት አልፎ አልፎ ስለምትሰማ ከዚህ በኋላ ህይወቷ ላይስተካከል የተበላሸ መስሏት ከፍተኛ ግራ መጋባት ውስጥ ገባች። ገና 19 ዓመቷን በመሆኑና ቤተሰብም ሆነ ዘመድ አዝማድ አብሯት ስለሌለ ልጁን እንዴት ብቻ ላሳድገው እችላለሁ ስትል በጣም ሀሳብ ውስጥ ስለገባች እርግዝናውን ለመቀጠል መወሰኗ ትክክለኛ ምርጫ ላይሆን እንደሚችል ምናልባት ፍቅረኛዋ ዘካሪ ያለውን ነገር ብታደርግ በጣም ቀላል ይሆን እንደነበረ ታስቧት አሻሚ መንታ መንገድ ውስጥ የቆመችው አንጀላ የዚህ ግራ መጋባት ምክንያቷ ደግሞ ለብቻዋ ጽንሱን ይዛ ለመቀጠል የሚያስችል ጥንካሬ እንደማይኖራት በማሰቧ ነበር። ይህች ለወደፊት ብሩህ ተስፋ የነበራት ትንሽ ልጅ በዚህ ከባድ የሕይወት አጣብቂኝ ውስጥ ስትዋኝ ቆይታ ዳግም ጽንሱ ይቀጥል የሚል ውጥን ያዘችና ልጇን ልትወልድና እናት አንጀላ ለመባል አስፈላጊውን ሁሉ ለማድረግ ራሷን ዝግጁ አድርጋ የተለያዩ ዝቅተኛ ስራዎችን እየሰራች ገንዘብ መቆጠብ ጀመረች። አንጀላ በምትሰራበት ሱቅ ውስጥ ሳለች ከአንዲት ሊንዳ ከተባለች ሴት ጋር የተዋወቀች ሲሆን ወይዘሮ ሊንዳ በአስራዎቹ እድሜ ውስጥ ላሉ ችግረኛ እናቶች ድጋፍ በማድረግ ህይወታቸውን ለማቀናት የሚሰራ የበጎ አድራጎት ድርጅት ባለቤት የሆነች ሀብታም ሴት ነች። እናም አንጀላ በእሷ እየታገዘችና በምትሰራት መጠነኛ የሱቅ ቅጥር ስራዋ ህይወቷን ለማሸነፍ እየታገለች ጊዜው ሲደርስ ሪቻርድ ብላይ ጠራችሁን ቆንጆ ወንድ ልጅ በሰላም ተገላገለችና ለመጀመሪያ ጊዜ እቅፏ ውስጥ ስታስገባው፣ ውዱ ልጄ፣ ሁሌም ከጎንህ እንደምሆንና እንደማልተውህ ቃል እገባልሃለሁ፣ ሁሌም እጠብቀሃለሁ እሺ እያለች ግንባሩን እየሳመች የደስታ እንባ በፊቷ ላይ ፈሰሰ። እናት አንጀላ የገባችውን ቃል በመጠበቅ ልጇ ሪቻርድን በየቀኑ እየተንከባከበችው እና ብዙ ሰዓታቸውን በጋራ እያሳለፉ አቅሟ በሚፈቅደው አስፈላጊውን ነገር ሁሉ እያደረገችለት እድሜው ለትምህርት ደርሶ መዋለ ሕፃናት ከዚያም የመጀመሪያ ደረጃ ትምህርት ቤትን ተቀላቀለ። ሪቻርድ በአስራዎቹ ዕድሜ ውስጥ እያለ በትምህርቱ ጎበዝና በስፖርታዊ እንቅስቃሴ ውስጥም በንቃት የሚሳተፍ በመሆኑ ለትምህርት ቤቱ የእግር ኳስ ቡድኑ ካፒቴን ሆኖ በመመረጥ ጓደኞቹን እየመራ ግጥሚያዎችን ያከናውን ነበር። ሪቻርድ ቆንጆና በጸባዩ ምስጉን ልጅ በመሆኑ የሁለተኛ ደረጃ ትምህርቱ ማገባደጃ ላይ አንዳንድ ልጃገረዶች የፍቅር ጓደኛቸው እንዲሆን በተለያዩ መንገዶች ቢጋብዙትም ለእናቱ ምክር ምስጋና ይግባና አላማ ያለው የህይወት ግቡን የሚያሳካ ብልህ ልጅና ችግሮችን እንዴት እንደሚያስወግድ የሚያውቅ አድርጋ ስላሳደገችው እሱም በዚያ መንገድ ላይ የጸና ሆኖ ቆይቷል። የሁለተኛ ደረጃ ትምህርት ቤት ቆይታውን ጨርሶ ከተመረቀ በኋላ ባስመዘገበው ጥሩ ውጤት በሺዎች የሚቆጠሩ ኪሎሜትሮች ርቆ በሚገኘው በሀገሪቱ ታዋቂ የሆነ አይቪ ሊግ የተባለ ኮሌጅ ለመማር የነፃ ትምህርት እድል ተሰጠውና ከእናቱ ጋር ካደገበት ትንሽ ከተማ ሊርቅ መሆኑ እርግጥ ሲሆን እናቷ አንጄላ ከሱ መለየቷ በጣም ከባድና መራራ ቢሆንባትም ይህንን የማይታመን እድል እንደሆነና የልጇ ወደፊት በበጎ እንደሚቀየር ስለተገነዘበች ሕልሙ እንዲሳካለትና በዓለም ላይ ያለው መልካም እድል ሁሉ እንዲገጥመው ተመኝታ ሸኘችው። ሪቻርድ ከአመታት የኮሌጅ ቆይታው በኋላ በኮምፒውተር ሳይንስ የተመረቀ ሲሆን ቀጥሎም በአካባቢው ታዋቂ በሆነ የሶፍትዌር ኩባንያዎች ተቀጥሮ መስራት ሲጀምር እናቷ አንጀላም በጣም ደስተኛ ሆና በልጇ እንደተካሰች እየቆጠረች ተረጋግታ መኖር ጀመረች። በስራ ቆይታው ባርባራ ከተባለችው እና በካምፓኒ ውስጥ የደንበኞች አገልግሎት ሰራተኛ ሆና ታገለግል ከነበረች ወጣት ጋራ ጓደኛሞች ሆኑ። ቀስ በቀስም እርስ በርሳቸው የተፈላለጉና የመፈቃቀር ስሜት እያደረባቸው ስለመጣ ከይፋዊ ግንኙነት በፊት መጠናናት ሲጀምሩ ባርባራ እና ሪቻርድ የሆነ የሚያመሳስላቸው ነገር እንዳለ ስለተገነዘቡ ቅርርባቸው እየጠነከረ መጣ። ባርባራ ምንም እንኳን እንደ ሪቻርድ ለቴክኖሎጂ ቅርብ ባትሆንም በንግድና ምርቶችን ለገበያ የማቅረብ ችሎታ ስለነበራት ሁለቱም ባላቸው እውቀትና ችሎታ በጋራ የሚዘውሩት የራሳቸው የሆነ ንግድ እንዲጀምሩ ባርባራ ሀሳብ አቅርባ ከስምምነት ላይ ስለደረሱ በቅድሚያ አንዳንድ የገበያ ጥናት እንዲያደርጉ የተስማሙ ሲሆን፣ ሪቻርድ በበኩሉ ስራቸው ሊያቀላጥፍ የሚችል አፕሊኬሽን ወይንም መተግበሪያን እጁ ላይ ያለውን ሙያ ተጠቅሞ በማበልጸግ ወደ ስራቸው ለመግባት ወስነው መንቀሳቀስ ጀመሩ። በጥንካሬ እየተመራ ያለው የጥንዶቹ የንግድ ድርጅት እነሱም ከጠበቁት በላይ እጅግ የላቀ ስኬት ማስመዝገቡን ተከትለው ስራቸውን የሚያፋጥኑላቸው ተጨማሪ ሰራተኞችን በመቅጠርና ና ሰፊ የመሸጫ ህንፃ በመከራየት ንግዱን በከፍተኛ ደረጃ ያሳደጉት ሪቻርድ በስራው በጣም ተጠምዶ ስለነበረ ብዙውን ጊዜ እናቱን ለመጎብኘት ቢያስብም አልሞላለት እያለና የድካም ስሜትም ስለሚሰማው ለረጅም ጊዜ በአካል ሳያገኛት በመቆየቱ ናፍቆቱ አይሎበት አንድ ቀን ስልክ ደውሎ የተለመደ ጭውታቸውን ከደረሱ በኋላ እሱ ወደሚኖርበት ከተማ መጥታ ከእርሱ ጋር መኖር ትችል እንደሆነ ጠየቃት። አንጄላ ከሪቻርድ ጎን ለመኖር በእጅጉ ብትፈልግም እንኳን ከልጅነት ጀምሮ ከህይወቷ ጋር የተቆራኘውና ጥሩውንም መጥፎውንም ታሪኳን ያሳለፈችበትን በጣም የምትወደውን ትንሽ ከተማ ውስጥ መቆየትን እንደምትመርጥ በመግለጽ እጇ የቀረበላትን ጥያቄ ውድቅ ስታደርግ፣ ሪቻርድም ይህ ውሳኔዋ ከምን የመነጨ እንደሆነ ቢገነዘብም እናቱን በማጣቱ ግን አስቸጋሪ እንደሚሆንበትና ኑሮውንም ጎዶሎ እንደሚያደርገው ያውቅ ነበር። ከለታት አንድ ቀን ሪቻርድ እናቱን ድንገት አግኝቷት ሊያስደስታት ወስኖ ስድስት ሰዓት የሚፈጀውን መንገድ በራሱ መኪና እያሽከረከረ እናቱ ቤት ሲደርስ ና አንጄላ ስታየው እጅግ በጣም ተደንቃ ደስቷን ለመቆጣጠር አቃታትና በናፍቆት ለረጅም ደቂቃዎች ተቃቅፈው ናፍቆታቸውን ተወጡ። ከቆይታዎች በኋላ ሪቻርድ ከባርባራ ጋራ ወደ ትዳር ዓለም ለመግባት ውጥን እንዳለው ለእናቱ ሲነግራት አንጄላ ግን እዛም እያለ ጭምር ስለ ልጅቷ በሰማችሁ መረጃ ላይ ተመስርታ ልጇ አንድ ያላስተዋለው ነገር እንዳለ ነግራው ባርባራ ለትዳራቸውና ለአንተ የምትሆን ጥሩ ሴት አትመስለኝም። ካንተ በላይ ለገንዘብህና ለኩባንያው ትጨነቃለች። ስለሆነም ወደ ሕይወት እሷን ማስገባት የለብህም ስትል በእናትነት ምክር አጅባ ገሰጸችው። ሪቻርድ በህይወቱ ለመጀመሪያ ጊዜ እናቱን በመቃወም እየተከራከረ ባርባራ መጥፎ ሰው እንዳልሆነች ሊያስረዳት ቢሞክርም አንጀላ ግን ከህይወት ተሞክሯ በመነሳት ስለ ልጅቷ የታያትን ነገር አበክራ ብትገልጽለትም ለባርባራ ባለው ፍቅር ታውሮ ነበርና የእናቱን ቃል ሳይቀበል ቀርቶ በንዴት እየተብሰለሰለ ቆይቶ የረፍት ጊዜውን ሲጨርስ በዚያው ስሜት ላይ እንዳለ እናቱን ተሰናብቷት ሄደ። ከተመለሰ ከጥቂት ወራት በኋላ እናቱ እንደማትቀበለው ስለሚያውቅ እሷን ሸሽጎ በከተማው ፍትሐ ብሔር ስነስርዓት መሰረት ከባርባራ ጋር ትዳር መስርተው በአንድ ጎጆ መኖር ጀመሩ። በትዳር ውስጥ ለተወሰኑ ወራት ብቻ የቆየውና የዕድሜ ልክ ጠባቂናቱን ማስጠንቀቂያዎች ችላ ያለው ሪቻርድ በድንገት ማንም ባልጠበቀው ጊዜና ቦታ ከዚህ ዓለም በሞት መለየቱን ባለቤቱ ባርበራ ካወጀች በኋላ የቀብር ስነስርዓቱ የሚፈጸምበትን ቦታና ሰዓትም ለጥቂት ወዳጆቹ አሳወቀች። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጦ አፓርታማ በካሬ በ78 ሺ ብር ብቻ ከዲኤም ሲሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ እፈልጋለሁ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ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 ቀጥላም ጨርቄን ማቄን ሳትል ባለው አማራጭ ተጠቅማ ስትበር ወደሚኖርበት ከተማ ሄዳ የልጇ የቀብር ስነስርዓት ሊፈጸም ጥቂት ሰዓታት ብቻ ሲቀሩት፣ በከፍተኛ ሀዘን ልቧ ተሰባብሮ ከቦታው ላይ ደረሰች። ሪቻርድ ወደ መቃብር ሊወርድ ሲቃረብ ስነ ስርዓቱን የሚመሩት ሰዎች እናቱ እንደሆነች በማሳወቅ ለመጨረሻ ስንብት ልጇን ማየት ትችል እንደሆነ ጥያቄ ብታቀርብላቸውም ባርባራ ጣልቃ ገብታ የቀብር አስተባባሪዎቹ የሬሳ ሳጥኑን እንዳይከፍቱ ስታዛቸው በሀዘኗ ላይ ክፉኛን እንዴት የተጨመረባት አንጀላ ፈጽሞ ሊያስቆማት እንደማይችሉ በከፍተኛ ጩኸት ነግራቸው የእነሱንም ፍቃድ ሳትጠይቅ ወደ የሬሳ ሳጥኑ ጋራ በችኮላ ሄደችና ሳጥኑን ከፍተው በሀዘን በተሰበሩ አይኖቿ ልጇን ተመለከተችው። ከዚያ በኋላ የሆነው ነገር ሁሉንም ሰው ባለማመን እንዲጮህ ያደረገው ሲሆን አንጀላ ልጇን በልዩ ትኩረት ስትመለከተው ቆይታ ደረቱ ላይ በጣም ስስም ቢሆን እስትንፋስ ነገር እንዳስተዋለችና እንደሞተ ሰው ሳይሆን በህይወት ያለ አይነት ስለመሰላት ልጇ በህይወት እንዳለ አምና ከድምዳሜ ላይ ደረሰች። ቀጥላም ልጄ በህይወት አለ፣ አልሞተም፣ እርዱኝ እያለች ቦታውን በኃይለኛ ጩኸት እያደበላለቀች ቆየችና አስከትላም ጠቋሚ ጣቷን ወደ ባርበራ ቀስራ ለዚህ ተጠያቂዋ አንቺ እንደሆን ሻውቃለሁ ልጄን ምንድን ያረግሹ ስትል በንዴት ድብልቅልቅ ስሜት ውስጥ ሆና ለቀብር በተሰበሰበው ሰው ፊት አፋጠጠቻት። ሁሉም ሰው ፈጽሞ ያልጠበቁት ሁኔታ በመከሰቱ ምክንያት ተደናግጠው ግራ ሲጋቡና፣ እርስ በርሳቸው ሀሳብ ሲለዋወጡ፣ የሪቻርድ የቅርብ ሰዎች ወደ ሬሳ ሳጥኑ እየሮጡ ሄደው በአትኩሮት ሲመለከቱ በእርግጥም እስትንፋስ ያለውና ህያው እንደሆነ ስለተረዱ በፍጥነት አምቡላንስ እንዲመጣ አሳወቀው። ለተጨማሪ ምርመራ ወደ ሆስፒታል ተወሰደ። አንደኛው የሪቻርድ ጓደኛ ሁኔታውን ለፖሊስ በማሳወቅ ወዲያውኑ ባርባራ በቁጥጥር ስር እንድትውል አደረገና እዚያ በተፈጠረው ነገር ዙሪያ ምርመራ ሲደረግባትና ዋነኛ ተጠርጣሪ እሷ በመሆኗ በተለያዩ መስቀለኛ ጥያቄዎች ስትፋጠጥ ጊዜ ተስፋ የቆረጠችው ባርብራ ለሪቻርድ ከመጠን በላይ የእንቅልፍ ክኒን እንደሰጠችው ተናዘዘች። ሪቻርድ ከእንቅልፉ ሲነቃና ያጋጠመውን ነገር ሁሉ ሲያውቅና ያመናት ባለቤቱ የሰራችውን ጉድ ሲረዳ የእናቱን የብልሃት ምክር ባለመስማቱ ክፉኛ የተጸጸተ ሲሆን ወዲህ ደግሞ ሁሌም እየጠበቀችው በኖሮቹ ምርጥ እናቱ ሰበብ በህይወት ውስጥ ሁለተኛ እድል በማግኘቱ በጣም ተደስቶ ከዚህ በኋላ ሊክሳት ቃል ገባ። ባርባራ በሪቻርድ ላይ ይህንን የፈጸመችው በጋራ ያፈሩትን ንብረቶች በሙሉ ለመቆጣጠርና ድርጅቱን ለብቻዋ ልትይዘው በማሰብ እንደሆነ ሲታወቅ ቀጥሎም በግድያ ሙከራ ወንጀል ጥፋተኛ እንደሆነች በፍርድ ቤት ተረጋግጦባት የድርጅቱን ሁሉንም ንብረቶች ለሪቻርድ እንድትመልስና በተጨማሪም የእስር ቅጣት ተጥሎባት አተርፍ ባይ አጉዳይ ሆና ወደ ወኒ ቤት ወረደች። ቀጥሎም ሪቻርድ ከእናቱ አንጀላ ጋር አብሮ መኖር የጀመረ ሲሆን በእናቱ ምርጫ የሆነች ክላራ የተባለች ታማኝና ደግ ሴት አግኝቶ ከጥቂት ወራት የፍቅር ግንኙነት በኋላ ትዳር መስርተው መኖር ጀመሩ። አስተዋይዋ እናት አንጀላ ከጎኑ ሆና የተሳካ ሕይወት መኖሩን የቀጠለው ሪቻርድ የንግድ ድርጅቱን በብቃትና በትጋት እየመራ ሲሆን ከዓመታት ቆይታ በኋላ ከክላራ ሁለት ልጆችን አግኝቶ ደስተኛ ቤተሰብ ሆነው ሕይወታቸውን በጋራ መግፋት ቀጠሉ። እናንተስ ውድ ቤተሰቦቻችን ስለዚህ ምርጥ ታሪክ ምን ተሰማችሁ? አስተያየትና ሀሳባችሁ ምን ይመስላል? የተሰማችሁን አሳውቁን። እዚህ ላይ አበቃን። ቸርቁ ዩልን።